ቡና ፕሮሰሱን አስጨርሱ። በቃ ተዋት፣ አውጣት። አይ ቡጣ መከራ፣ ሮምዬ በስመ አብ። ምንም የምትቋቋመው አይነት ነገር አይደለም፣ ከባድ ነው። ምን ላይ እግዚአብሔር ይስጥሽ። አንቺ ነሽ አሁንም እንደዚህ ያደረስሽልን ሮሚ። ግዴታችን ነው ሁላችንም። እንደምንም ብለን ወደ አገሯ እንዲገባ እናደርጋለን ባለን ነገሩ። ያው ሙና እኮ ስራቸውን ትተው ሁሉ ነገር ትተው ይኸው፣ ተስፍሽ እግዚአብሔር ያክብረው ሁሉ ነገሩን ትቶ ስራውን ትቶ ይሄው ታዞን እንደ ልጅ ሄዶ ቡጣን አግኝቶ፣ ማን ያደርጋል እንደዚህ? እግዚአብሔር ተስፍሽ እድሜና ጤና እግዚአብሔር እድሜ እና ጤና ይስጥ። የነብሷ ጋር ግን እውነት ነው የምልህ እግዚአብሔርን አሁን እናት የሚባለው ልጅ አላውቅም። ይሄው ስራውን ትቶር ግፍ አርጎ ሄዱ። እንደዚህ እናንተን አያሳጣም ብቻ እግዚአብሔር። እውነት ምን ያርጁ ነው ክፉና ደጉን የምታዩት እግዚአብሔር፣ የሰው ጥግ የምታዩት በጣም አረኔ። ምንም አይነት ዋጋ ቢከፍልበት ዋጋ ከፍዬ የፈለገውን ነገር አድርግላት። በጣም እናመሰግናለን። ብሌን በጣም ጥሩ ሀሳብ ነው። እድሜ እና ጤና ይስጥሽ። ተስፍሽን እኮ ድሮም በበጎ ስራ ነው የምናውቀው። ደስ ይላል። ናቲ፣ ሁላችሁም በጣም እናመሰግናለን። በጣም እውነት ጉባኤ ኖራችሁ እያደረጋችሁላት ያለው ሁሉ እግዚአብሔር ይባርካችሁ። እኔ ምንም እኔ እንግዲህ ኢሮፕ ነኝ እንግዲህ ምንም ማድረግ አልችልም። እዚህ ጋር ሀሳቢሽ በቂ ነው ብሌን፣ በጣም እኛም እኮ እዚህ ነን። እኔም ከሮሚ ጋር ነኝ እኮ ከሮሚ አጠገብ ነው ያለሁት። እናቴ የምታወሪው ሁሉ በጣም ጥሩ ሀሳብ ነው። ትልቁ ነገር እየረዳችን ነው፣ በሞራልም በሁሉም ነገር ከጎናችን እስካሁን ድረስ በጣም ደስ ይላል። ታስፈልጊናለች። ኑሪልን እኔ ዶም ቤታ እንደው በጣም ጠንካራ ያለ ነው፣ እቴ ነው ነገር ብትሆን እኔ እንጃ፣ እኔ እንጃ መሆኑን ነገር ራሱ አላውቅም። እንኳን ገብቼ እዚህ ጋር ለማውራት አይደለም። ቆም የራሱ መሄድ የራሱ አይመስልም። ግን ቡታዬ በጣም ጠንካራ ሁኚ የኔ ፍቅር፣ እንወድሻለን። ባስፈለገሽ መንገድ ሁሉ እኔ ከጎንሽ ነው። ሞሬላን ሴታችን ሮሚ ጋ እንግዲህ ስትመጣ እንግዲህ እንደዚህ ነው ሁሉም ሰው መጥቶ ይናገረው ነገር አያጣም።

ሳሪ ያታውሩም አለ ልጅ ነው። ምን ደረስክ? ስልክ ዘግቶብኝ ነው ሳሪ። ኦሬዲ ወጥቻለሁ፣ በቃ ያብ ስራ እንዲጨርስ አድርጌዋለሁ። እሺ ውክልና ሙሉ ለሙሉ በሱ በኩል እንዲያልቅና የልጅቷን ደሞ አሟሟት ምናልባት የምትሰራበትን ቦታ እያጣራን ነው። አሁን የሰራችበትን ቦታ ከተጣራ ኤምባሲው ፖሊስ መድቦ ማጣራት ያደርጋል። ግን ፋይናሊ የሚታወቀው የአስክሬን ምርመራው ላይ ነው በምን ምክንያት እንደሞተች ሁለት ነው ሊሆን የሚችለው አሁን ያለ ማስረጃ መላምት መናገር ልክ ስላልሆነ ብዬ ነው አንደኛው ሁለት አይነት ነው ሊሆን የሚችለው አሟሟጡ አንደኛው ቤት ውስጥ አቢዩስ ተደርጋ እዛ ላይ በህክምና እርዳታ እየተደረገላት ነፍሶ አረፈ ሊሆን ይችላል ሰምታችሁ ከሆነ በብዛት ሁለተኛው ደግሞ ሌሊ ሞታም ወደ ሆስፒታሉ ልትገባ ትችላለች። አሁን እንደ ሙያ ግዴታው ዶክተሩ የሞተ ሰው ከመጣ ደም በደም የሆነ ሰው ከመጣ ማሳወቅ አለበት። ግን አሳውቋል፣ እዛው ሆስፒታል ውስጥ ለሚሰራው ለፖሊስ ባለሙያ እንዳሳወቀ ነው ያብስራ የነገረኝ። ከዚህ በኋላ ግን አሁን ሁሉም የተረጋጋ ነገር ላይ ስላልሆነ የምናገረው ትክክለኛ እርግጠኝነት ስለሌለው ለዛ ነው

እኛ እዚህ ያስፈልገው እንት ነበር ሁሉ እናደርጋለን። እነ ተስፍሽ ግዴታ ከዛ ጨርሰው እስካላኩ ድረስ ከዚህ ምንም ማድረግ ስለማይቻል፣ ያ ተስፍሽ ሁሉ ጊዜ አጋራችን ነው። እንትን በልላት፣ ያለውን ነገር ዝርያ አውሪኝ። ምንም አለው ችግር የለም አለው እነሳ፣ ምንም ምንም እናቃቸዋለን እኮ። ያን እንግዲህ እግዚአብሔር ካመጣው እንደዚህ ነው። ስለዚህ ችግር የለም ናቲየም፣ ያለ ነገር ካለ አውራኝ። አዎ፣ ሳሪጂ እናንተማ በቃ በምችሉት ትብብር ዋናው፣ በምንድን ነው የሞተችው የሚለውን ታማ ከሆነ ቀኗ ከሆነ ችግር የለም ግን የሆነ ነገር አድርገዋት ደግሞ እንደማንኛውም ኢትዮጵያዊ እስከመጨረሻው ጥግ ድረስ ሄደን ለማንኛውም ኢትዮጵያዊ እንደሚደረገው እና ኧረ ችግር የለም ትርያ ይደረጋል ነው መጣ አብስራ ያለው ችግር የለም። ዝርያ እንግዲህ ያው ቡጣ መጽናናት አለብሽ። እዛ ጋር ያለውን ፕሮሰሶች ለመጨረስ ግዴታ ማድረግ አለብሽ። ወይዬ ብዬሽ ዝርያዬ በቃ ውሉ ውክልና ለእነ ሀኒ ስም ልኬላቸዋለሁ። እናት ይሄ በቃ አሪፍ አሪፍ ነገሮችን ማስተካከል የወጣው ይወጣው። ሙኒትና ናቲ ያለው ነገሮችን ትብሏል። እኔ ሙክል ነው እያለው ነገሩ እራሱ ኤምባሲውም የዋዛ አይደለም ማለት ነገሩን እነሱ በትልቅ ስለያዙት ዞሮ ዞሮ ትኩረት እነሱ ማርገውበታል። ዋናውም ጭምር ነው። እግዚአብሔር ይስጣችሁ። ለካ ኤምባሲዎች እንዲህ ናችሁ። እኔ ኤምባሲ እኮ በአምስት ዓመት ላይ ነው እና እንደው ቀጥሉበት፣ በርቱ ነው የምለው። ውክልና ተቀብዬ እየወጣው ነው። እሺ፣ ዝርያ የሁሉን ነገር ጨራርሰን ኢንፎርሜሽን፣ ስልክ ምናምን ሰተናቸዋል። ከነሱ ጋር ሄደን ያለውን ነገር አጣርተን አሳውቁ እና አሳውቃችኋል። የሚያስፈልግ ነገር ካለ ለኔ ደውልልኝ በውስጥ እንደዛሬው አብረን እንመጣለን። ምንም ችግር የለም። የሚያስፈልገውን ትብብር ሁሉ ያደርገዋል ተስፋ ያለበትን ሁኔታ ያስረዳል። ያቡ እሱም ጨርሶ ወደ ውጭ ጉዳይ ሚኒስቴር እየተዘጋጀ ነው፣ እና ሁለታችሁ ተነጋገሩ። እንግዲህ ተስፋ አንተ ሚውቲንግ ክፈትና ለአብስራ የምትለውን በለው እስኪ። የአብስራ ስምና አድራሻ ደርሶኛል። ወንድምዬው ወደ ውጭ ጉዳይ ሚኒስቴር እየሄድ ነው። ችግር የለውም እኛ እስከ ስምንት ሰዓት እንጨርሳለን። ችግር የለውም ፎርሙን እጃችን ላይ ስለሆነ ኮፒ አርገን ይዘናል፣ ሞላልተናል ድሮፕ ማድረግ ብቻ እና ፋክስ እንዲያረጉላችሁ ማድረግ ነው። ችግር የለውም። ዋናው ኬዙ በድንገተኛ ሞት ባልታወቀ እና ምርመራ ያስፈልገዋል ብለን ነው የምንሞላው። ኬዙን እዛ እንድትከፍቶ አድርጉ። በተረፈ ጣም ተረጋግታለች። አሁን ያለውን ነገር በቃ አበርቷት። ምንም ችግር የለውም። ያለውን እንጨርሳለን። አታስቡ። በጣም እናመሰግናለን። ተስፋ የአቡ እየሰማህ ነው አይደለ? ሰላም ብርጅስቶን፣ እንዴት ነሽ ደህና ነሽ አለው። እንዴት ነሽ ሮሚ፣ እንዴት ነሽ አለው። በቃ እነ ተስፍሽ እኮ እዛ ያለውን ነገር እኮ ከጨረሱ ዋና ኢትዮጵያ ያለውን ነገር ነው። ከዛ እዚህ ያለው ነገር ኤምባሲው ተከታትሎ የፖሊስ ምርመራ ውጤት ከታወቀ በኋላ ወዲያውኑ አስክሬን ውሰዱ ነው የሚሉት። ሮቢ አታስቢ፣ እሺ እናቴ፣ በቃ ምንም እንትን አትበይ። ፈጣሪ ያመጣውን ነገር መቀበል ነው እንግዲህ። ይሄ ከሆነኛ የስደት ትርፋችን፣ ፈጣሪ ይሄን ከጻፈ ምን ይደረጋል? አ መስጊ እንትን ህጻኗ ልጅ ያላስገባት አስክሬኗ ላይ፣ አሁን ደግሞ ዛሬ ጠዋት ሲኬድ አስክሬኗ ላይ ደም በደም ነው ነው አሉ። እና ሁለት አይነት ነው ማዳሟ የተናገረችው። መጀመሪያ ሐኪም ቤት ነው ደርሳ የሞተችው አለች። ጋሚ ደግሞ ሌላ ሰው ሲያወራት እቤት ውስጥ ነው የሞተችው ትላለች። ሁለት አይነት ቃል ነው የሚናገሩት። እና አው ግን አሁን እንደዛም እኮ ቢሆን ፖሊስ እኮ እስኪ ጣራ ድረስ አይለቃትም። አሁን መዳሟ ቤት ናት እንዴ? መዳሟማ ቤቷ ገብታለች፣ ገብታለች ኦኬ ስለዚህ፣ ያቡ ኤምባሲ ላይ የያዘው ሰው ማን ነው ማለት? የኤምባሲ እና አብደላ ዱባይ ናት አቡ ዳቢ ናት ያቡ ኤምባሲ ናቸው። እነ ያብስራ ኤምባሲ ሄደው ዋናውን አግኝተው ውክልና ለያብስራ ተሰጥቶት ምናምን መጥቷል። አብደላ ነው ሳሪ ኢሳ እንትን ሳሚ ሳሚ። ኦኬ አይ እነ ሳሚ ጎበዞች ናቸው፣ ችግር የለም እኛ ምን ጠይቃለን ሮሚ እስከ መጨረሻ ድረስ አሁን የአቡ ውክልና ስለተሰጠው በቃ ሁሉም ምንትን ማለት ይችላል። ዝም የሚል ማንም ሰው የለም። አንደኛ ደግሞ የሆነ የሰው እጅ ነገር ካለበት ፖሊሶቹ በራሳቸው አይለቋትም። ናቲህም ጎበዝ ነው፣ እዛው አይደለ እንትን የሚለው እኛም ደግሞ ከናቲ ጋር እንደዋወላለን እናገኘዋለን። እንደዚህ የሚፈቀድ ቀን ደግሞ አለው። ያ ቀን ደግሞ ሲደርስ ሄደን ራሳችን አስክሬኑን እናያለን። ድሮኝ አዎ ከዛ ደግሞ ዝርያ ለመሸኘት ሁሉም ሰው የሽኝት ቀን እንናገራለን። መቶ መሰኘት ይቻላል። ይ እንደ ቤተሰብ እርም የሚወጣበት ቀን አንድ ቀን የመጨረሻ ቀን ስለሚፈቅዱ ሁላችንም እዚ ያለ ነው ተገናኝተን እንደ ቤተሰብ የቦጣ ወዳጆች፣ ሁላችሁም ተሰባስባችሁ የእህታችንም ጓደኞች ተሰባስበን እርማችንን አውጥተን አስክሬኑን አይተን ለቤተሰብ እንሸኛለን። ይሄ ግዴታችን ነው። እሺ ክበሩልኝ። ምን ምኛ ማምን እናንተ ስላላችሁ ክበሩልን። ያው እኔ እንትን እኔ በገንዘብ እረዳሉ? በአካላት እንድትኝ ይደስለኛል፣ ግን እግዚአብሔር እንግዲህ እንዳሉ እንግዲህ ነው ነው ምኖሩ። እኛ በጀርባ የሚደረገው እናደርጋለን። እሺ ማማዬ ሲገባ አስክሬኑ ከገባ በኋላ ለልጇ የሚያስፈልገው ነገር ምናምን እሱን በውስጥ ተነጋግረን ግሩፕ ተከፍቶ እንደ ቤተሰብ እንደ ባህል እንደ እዝን ምናምን እሱን የምናደርገው እናደርጋለን። መጀመሪያ ግን አስክሬኗ ወደ ኢትዮጵያ ይግባ ያ ያን ነገር ነው። ከዛ በኋላ የሚደረገውን እናደርጋለን። እንግዲህ ደክመን ከነናፍቆታችን በሰው ሀገር ድፍት ብለን ስንቀር ግን ለቤተሰብም ለልጇም ከባድ ነው ግን ምንም ምን ይደረጋል። የስደት ትርፋችን የሆኑ ከሰኩሽና ሳንወጣ እንትን ለልጇ አስፈላጊ ከሆነ እኔ እንትን ነኝ ማለት ማምጣት እችላለሁ እና ሲንግል ስለሆንኩኝ ልጇን አዶፕ ታርጌ ወደ ኢሮፕ ለመውሰድ እኔ ቃል ገብቻለሁ። ሌላ የሚወስዳት ወይም ደግሞ አሁን አደለም። እሺ እኔና ተሽኔውድ ደግሞ እንትን ሬሳዋን ደግሞ ላይክ ልልኩ ሲትሉ ደግሞ ገንዘብ ካስፈለገ አለው ምክንያቱም በአካል እዛ ጋር መገኘት ስለማልችል፣ ኦኬ ብሌንዬ፣ እኔ እናት ቅበሪልኝ። እሺ እንነግርሻለን፣ ያለውን ነገር እናወራለን። ግሩፕ እናረግና ግሩፕ ላይ ሆነን የሚደረገውን፣ አስክሬኗም ሲገባ አስክሬን የሚቀበሉ አሉ፣ ገንዘብ ተከፍሏቸው እሱ እናረጋለን። መደረግ ያለበትን ሁሉ ነገር በውስጥ አውርተን እናረጋለን። አሁን በሰው እጅ ነው የሞተችው። እውነት ታማ ነው የሞተችው? እሱ ኮንሰርን አድርጎኛል። እኔ ቢኮዝ ጤነኛ የነበረች ልጅ ትናን ጠዋት ሰው አውርታለች። ጤነኛ ነኝ አሁን ያለው ቤት ከገባው በጣም ሰላም ነኝ ያለች ልጅ ናት። እንግዲህ እግዚአብሔር ነው የሚያውቀው። እውነት በሰው እጅ ከሆነ የሞተችው ይሄ በጣም በቃ ኑሮ ኑሮ ነው የሚመረው እና ታማ ደግሞ እግዚአብሔር ቀኗን ጽፎላት ከሆነም እዲያው ሁለቱም ቢሆን አንመልሳት፣ ሞታለች። ግን እንደ አንድ ኢትዮጵያዊ ገለዋት ከሆነ ገና ሁለት ወር ያልሰራች ልጅ ምን አደረገች ብለው በዚህ ደረጃ ይሄ ሀርድ ነው። ስለዚህ እኔ አሁን ወንድሞቼም እግዚአብሔር ተቸግራችሁም ደውዬላችሁ ደንግጣችሁም ይሄ ሁሉ ለማረግ የተባበራችሁ እግዚአብሔር ይተባበራችሁ በጭንቅን ጊዜ እንደደረሳችሁ ለጭንቅ የምደርስ መብርሃን ትድረስላችሁ። እኔ እንደ ትናንትና በህይወት የጨልሞብኝ አቅም ያልደወልኩት ዱባይ አለ የተባለ ኮንታክት ሁሉ ጋር ነው የደወልኩት። አንዱ ከተነሳ አንዱ ብዬ ያልቀረኝ ስልክ የለም። ሆነን ለመናገር ግን በቃ ያብስራም ሌሊት ሙሉ አሞት ጥርሱን አሞት ቁጭ ብሎ ፋይናሊ ያነሳልኝ ለእኔ ሲነገረኝ ጨለመብኝ እዛ አገር ቢሆን ያለበት ወይ ሄዳለው ወይ ፖሊስ ደውላለው። በጣም ነው የሚከብደው። በዛ ላይ አስቡ። በዚህ ጋር ቡጣ እያወራችኝን እየተጫወትን ከሷ ጋር እየሳኩ ነው ይሄ መልዕክት ሲመጣልኝ በቃ እኔ ማስመሰልና ማውራት አልችልም። ቡጣን እንዴ ብዬ እንደዘጋውባት ስልክን ያላቅ ከዛ ወዲህ አስቡት። ውክልና ከሌለ አይሆንም ሲባል ቡጣን ማንህ እንደፍሮ ይነግራት። ጭንቅ በጭንቅ ነው የሆን ነው። በጣም በጣም ይከብዳል። እና ብቻ እግዚአብሔር መዳን ያለም ሮም የወር ባልሞላ ጊዜ ውስጥ እንግዲህ እችኛ ሰሙ ሶስተኛ ስክሬን ነው ገባሽ? በቃ እንደዚህ ማርያምን ድፍት እያለን እየቀረን ነው። በጣም ነው የሚያምሩ በጣም ነው በቃ ውስጥ ሽን የሚነካው ሁሉ ነገር ኦ ህይወትዬ ከመጣች ሁለት ወር አላልኩም። ይሄኛው ማዳም ቤት ከገባች ሁለት ወር ነው ከአገሯ ካልተመለሰች አራት ዓመት ነው ስደት ላይ ያልሰራችሁበት ቦታ የለም። ቤሩት ሰርታለች ብላለች። ሁለት ልጆች አሏት። ልጆቿን ለማሳደግ በአረብ ሀገር የተንከራተተች እህታችን ናት። አራት ዓመት ግን አገሯ አልገባችው አባቴ ል አባቴን ጨከም እንኳ አራት ዓመት አባቴ ል እንዳለች ነው። እውነት ለመናገር ከልጆቿ በላይ ስለ አባቷን አባቴ አራት አመት፣ ጨከን ሽብኝ ይለኛል። ሊሄድ እያለች እዛ ምንድነው የምታርፍበት ቤት ቆንጆ ስራ ተገኝቷል፣ በቃ ይሄን ሰርተሽ እጅ ሲሏት፣ ያው አንዳንዴ እንትን ትላላችሁ። ለምን እቺ ካንስላ አድርጋ ያስወጣቻት ወረቀቷን በዚህ በምንድ ጊዜ እንዳታሰራ። እሷ ወረቀት አላት ሴትዮዋ ቤት፣ እሷ ከንስላ ስታስወጣት፣ አሁን ወረቀት የላትም እ ዋ አሰራች አላሰራችሁም ሴትዮዋ በእሷ ነበረ በከፊል አዶኖ እንዴት አድርጋ እንደሆነ አዶ ነ አሁን ግን ስታስወጣት ማሰራት አችልም አት ሊስት ይችኛዋ ታሰራልኛለች ደርሼ መጥቼ በቴሰባቼ እመለሳለሁ። እዛ ምንም አልሰራም ብላ እዚህ ይችኛው ቤት አንድ አመሰርቼ ወረቀቴን ትስራልኝና ከዛ ሄዳለሁ። ለሀሳቧን ቀየረ በርሜሏ ምኗ ቤት ውስጥ እንደተዘጋጀ ነው ልት እና በጣም ያም እጃዛ ቤቷ ግን ሮሚ፣ እጃዛ ቤቷ የት ነው? ምኑን አውቄው ብለሽ ነው። ቁጥራቸውን እጃዛ ቤቷን የምታውቁ ሰዎች እቃዎቿ ምናምን ካሉ እቃዎቿን ለልጆቿ የገዛዛችሁ እቃ ካለ ሬዲ አድርጉላት እና እሱንም እኔም በሆን ከፍዬ ካርጎ አደርግላታለሁ። ይደረጋል። ሶል፣ በጣም በጣም ብዙ ዕቃ ነው ያላት። ለእኛም ነግራናለች በውስጥ። ስለዚህ ዕቃዋ የት እንዳለ ሮሚ አንቺ ጠይቂልንና እኔና ሳሪ ሸፍነን ካርጎን እንልከዋለን ወደ ኢትዮጵያ። ሁሉ ካርጎ ስንት ስለሚል ይደረጋል። አዎ ብርጅ ስቶንዬ በተለይ በጣም ለልጆቿ ለእህቶቿ፣ ለብዙ ነገር ትልቅ አላማ ይዛ የተነሳች ልጅ ነበረች። በጣም ብዙ እቃ ነበራት። ያ እቃ ራሱ የት እንዳለ አሳይተናለች ባይናችን ለሁላችንም። ጋዛ ቤቶቿ ሊያውቁ ስለሚችሉ ችግር የለም። ያንትንና ቀን ሙሉ ከኔ ጋር ሲያለቅሱ ነው ያሉት። በጣም መልካም ኢትዮጵያ

እግዚአብሔር ያቅርብሽውናት ዝርጫች እጂ እዛ ቤቷንም ጠይቂያት። ሶልም ካርጎ ስለሚያደርግ እሱን እንትን እንዲል ቡንጣ እንድትቀበል እናደርጋለን። ለማንኛውም መልካም ቀን ይሁን። ትርያ አዲስ ነገር ካለው ተባረቂ ሳርዬ፣ እግዚአብሔር ይስጥሽ። ሮሚ ሮሚ እንትና ማነች? ሙኒትን እንትን ካለች ሙኒት ካለች እዚ ውስጥ ትግባና ማለት ነው። የእሷ እህት ስላለች ኢጃዛ ቤቱን የወሰዳት ሹፌር ስልክ ቁጥር አላቸው። በቃ ይደርሳል። እሱ ችግር የለውም እኮ በውስጥኛ እናውራና፣ የአሁን የመጨረሻ የአስክሬን ሽኝት ቀን ኢጃዛ ቤቶቿ ጓደኞቿም ስለሚመጡ እነሱም አሁን ድንጋጤ ላይ ስለሚሆኑ ከዛ በኋላ አንድ ላይ ተነጋግረን እቃዎቹን ሄደን እኔናስለዚህ እኛ የፈለገው ስለ እቃው አደለም። ስለ እቃ ሳይሆን ኢጃዛ እኛ የምንፈልገው የኢጃዛ ቤቶቹ ስልኮቹን ቤቱን ነው ምልሽ። የኢጃዛ ቤቶች ከታወቁ ስልክ ቁጥር እንፈልጋለን ከነሱ ላይ ኢምባሲ አሁን የሚፈልገው ልዩ ቁጥር አለ ከነሱ ጋር ማለት ነው። የምትኖርበት ቦታ እና ስልክ ቁጥራቸውን ስልክ ቁጥር ቢያነሱልን፣ የሴትዮዋን ስልክ እንፈልጋለን። ፓስፖርቷ ማን ጋር እንዳለ ነው። የድሮ አሰሪያ ጋር ነው የአሁኑ አሰሪያ ጋር ነው አናውቅም። ፓስፖርት ኔቨር አንዴ ዝም በሉ። ያ ቢ ለሙኒት ደውልላት። ሙኒት አንስተውላታል ስልክ እና ለሳሚ የምትሰጠው ተነጋግራለች ሙኒት ጋር ደውል ሙኒት አለች። ሙኒት ጋር ደውል። ያ ያብዬ ሙኒት የለችም። ኦኬ ለሙኒት ደውልላት። ያ ብይ ልጆቹ ፋይናሌ አንስተውላት አልቁጥር አሁን ያ ሙጣስ መናትሽ ደውዬልሽ ነበር እኮ ጠዋት፣ ስልክሽ ቢዚ ቢዚ ነው የሚለው። በጣም ነው የምታሳዝነው። ያ አለክ ይኸውልህ አሁን የጠየቀውን ነገር አንደኛ እዚህ ስለማይቻል ነው። ሁለተኛ ነገር ደግሞ እነዚህ ፖሊሶች በራሳቸው ከመጀመሪያ ከፊሏ ጀምሮ እስካሁን የገባችበት ቤት ድረስ ፖሊስ እራሱ ነው አንቆዬ አንዳንዷን ዶክሜንት የሚያስወጣቸው። ሙኒትም ታውቀዋለች ይሄንን እና እኛ ማናችሁም ለእሷ ለሴትዮዋ እንዳትደውሉላት፣ ደውሉላት ከሚደውሉት እራሳቸው ናቸው እያንዳንዷን ከመጀመሪያ እስከ መጨረሻ ከፊሏ ደውለው የሚያጣሩት የሚጠይቁት፣ እያንዳንዱ ዶክሜንቷን የሚያስመጡት እነሱ ናቸው። ያ በዛ ሙኒት እንደዊላት ና አሁን እዚህ ጋር መሰለሽ። አሁን እንትን ነው የሚል ነገር ሳይሆን ኦልሬዲ አደባባይ የወጣ ነገር እንዳልሽ የፖሊስ ሪፖርት እነ ሙኒት እስኪያመጡ ድረስ ግን ዋናው ፓስፖርት፣ ኦሪጂናል ፓስፖርት ኮፒ ቢያንስ ኮፒ ያስፈልጋቸዋል። አሁን ኢምባሲ የጠየቀኝ ኦሪጂናል ፓስፖርት ኮፒ ነው የሚፈልጉት። አሁን እናንተ የላካችሁት አጠር ያለ ቁጥር እንኳን በደንብ የማይታይ ነው የተላከው። ሮሚ ፓስፖርት ኮፒ ተላከለ ካላችሁ እናንተ ሰዎች ካላችሁ ሙሉ እንትኑን አንስታችሁ ላኩልን ዋናውን ማለት ነው። ቢያንስ በዛ ሙሄር ላይ ማውጣት ይቻላል። አፕሊኬሽን ላይ አለ ሙሄር ላይ ማውጣት ይቻላል። ሙሉ ኤምባሲ ያላቸው ቅድም እየነገረች ነበር። ኤምባሲ ያላቸው የዲምሲሲ የዶሜስቲክ ወርከሮች ዳታ ብቻ ነው አክሰስ ማድረግ የሚችሉት። የካምፓኒ እና ሴልስ ከሆነ ማድረግ አይችሉም፣ ማየት አይችሉም። ሮሚዬ የቡጣን ስልክ ላኪልኝ። ይበር ባሁን፣ ቡጣ ምታረጋለች ብለሽ ነው? ቆይ አሁን የቡጣን ስልክ ባሁን ነው ሮሚ። ወይ ስድስት ሰዓት ከሀያ ሆኖ ብናል። ያው ሰባት ተኩል ሲሆን ነው የምንሄደው። እኔ ጋር ቢሮ ነው ያለነው አሁን፣ ምሳና ትንሽ አረፍት አድርገ እንሄዳለን። ዳለን ወረቀቱ ነው ሬዲ ጨርሰውልናል። ፎርሞቹን እየሞላው ነው ያለው። ተዛም ሲነድ እንዳንደክም። ቴንክ ዩ አባሲ፣ እግዚአብሔር ይስጥ። ምግብ አብራ እሺ። አዎ፣ አይ፣ እንበላለን። አዘነ እንበላለን። ችግር የለም። እዚህም ስለጠጣች አሁን ተረጋግታለች። እግዚአብሔር ይመስገን። እንትን ይኸውልሽ፣ እናቴ አሁን ዋናውን በቃ እነ ተስፍሽ ጨርሰውታል። ምንም ነገር እንትን አታስቢ። እዚህም ያለውን እኛም ስላለን በውስጥ ማለቅ ያለበት ጉዳይ በውስጥ አልቆ ሁሉም ነገር ሚዲያ ላይ እንትን አይልም። በየሶሻል ሚዲያው ደግሞ ፎቶዋን የምትለቁ ሰዎች አረጋጉት፣ ፎቶዋን በቃ ባትለቁት ለተወሰነ ቀን አንዴ፣ ረጋ በሉ፣ ሁሉም ነገር አትቸኩሉ እስኪ እና በቃ እነ ተስፍሽ ዋናው ከጨረሱት እዚህ ያለው ነገር